የሚከተሉትን ቁጥሮች ንጥረ ዋጋቸውን ፈለግ ይላል። ይሄ ማለት አሁን ምንድን ነው የዚህ ንጥረ ዋጋ? አሁን ይሄ እንደዚህ ቢሆን ስንት ነው የሚሆነው? አስራ ሰባት ይሄ ደግሞ እንደዚህ ንጥረ ዋጋ ቢሆን ስንት ነው የሚሆነው? ራሱ በቃ ሶስት ሙሉ አራት አምስተኛ። ይሄ ንጥረ ዋጋ እንደዚህ ቢሆን ሶስት ሙሉ አራት አምስተኛ። ይሄ እንደዚህ ንጥረ ዋጋ ውስጥ ብናስገባ ሁለት ነጥብ አምስት ይሄ ንጥረ ዋጋ ውስጥ ብናስገባው ሁለት ነጥብ አምስት ይሄ የሚያሳየ ምንድን ነው የፖዘቲቭም የኔጌቲቭ አሁን የተመሳሳይ ቁጥሮች ፖዘቲቭ እና ኔጌቲቭ እዚህ ይገባል። ይሄ ኔጌቲቭ እና ፖዘቲቭ ቢሆኑ መልሳቸው እኩል ነው ማለት ነው። ይሄ ማለት ምን ማለት ነው? ከዜሮ ያላቸው ርቀት እኩል ነው ማለት ነው አይደል? እንደዚህ ዜሮ እምብርት ላይ ቢሆን እዚህ ጋር እና እዚህ ጋር ኔጌቲቭ ተ ጠ ከዜሮ ያላቸው ርቀት እኩል ነው ማለት ነው። ነጥራው አቃ ያሳየን ለሚከተሉት ለሚከተሉት የአልጄብራ አገላለጾች የተሰጡትን የፊደል ዋጋ በመተካት ዋጋቸውን አስሉ ለምሳሌ የተሰጠውን የፊደል ዋጋ በመተካት ነው የሚለው አሁን እዚህ ጋር ምንድን ነው የምናደርገው የጠ ዋጋ ስድስት እዚህ ጋር በማስገባት ከዛ ከንጥረ ዋጋ እናውጣለን ማለት ነው ይሄ ምንድን ነው የምናደርገው ንጥረ ዋጋ ሁለት ሲባዛ የጠ ዋጋ ስንት ነው ስድስት ሲቀነስ አምስት እኩል ይሆናል ንጥረ ዋጋ ውስጥ ያለውን እንጨርስ አስራ ሁለት ሲቀነስ አምስት ከዛ ሰባት ይሆናል። ከአስራ ሁለት ላይ አምስት ሲቀነስ ይሄ ይሄ ምን ይሆናል ማለት ነው? ሰባት ሆኖ ይወጣል ማለት ነው። ሰባት ከእንትና ዋጋ ሲወጣ ሰባት ሆኖ ይወጣል። አሁን ደግሞ ምን ይለናል? በጠቦታ ሁለት እዚህ ጋር ሁለት አስገቡ፣ በየቦታ ደግሞ አንድ አስገቡ ይለናል። ስለዚህ በተለዋዋጅ ዝም ብለን የተባለውን ማድረግ ነው። አሁን ምንድን ነው እናደርገው? አምስት ሲባዛ ጠ ስንት ነው ሁለት ሲደመር አሁን ንጥረ ዋጋ 3 ሲባዛ በስንት በአንድ ሲደመር አንድ ከዛስ ሁለት ሲባዛ በአምስት አስር ከዛ ሲደመር ይሄ ደግሞ 3 በአንድ 3 ሲደመር ስንት አንድ ከዛስ አስር ሲደመር ይሄ ንጥረ ዋጋ ውስጥ ሲወጣ ደግሞ ስንት አራት እዚህም 10 ንጥረ ዋጋ ውስጥ ነው። ስለዚህ አስር ሲወጣ 10 ይሆናል። አራት ቀጥሎ ደግሞ የማንን ነው የምንሰራው? ይሄኛውን። የጠዋጋ ስንት ነው ይለናል? ስምንት። እዚህ ጋር የጠዋጋ ስምንት ነው የምናስገባው፣ የተባለውን ነው የምናደርገው። በቃ 19 ሲቀነስ ንጥረ ዋጋ ሁለት ሲባዛ በስምንት ሲቀነስ አንድ። በቃ ይሄ ማለት ደግሞ 19 ውጪ ነች ንጥረ ዋጋ ውስጥ አይደለችም። ሲቀነስ እዛ 2 በ8 16 16 ሲቀነስ አንድ ዘጠኝ ሲቀነስ ነጥራዋጋ 15 ከንጥረ ዋጋ ሲወጣ 15 ራሱ 19 ሲቀነስ 15 አራት። ስለዚህ ይሄ መልሱ አራት ይሆናል እያለን ያለው የመፍትሄ ስብስቦቻቸው ለነኚ ጥያቄዎች የመፍት ስብስቦቻቸውን ፈልጉ ነው ያለው። ስብስብ የዚህ ስብስብ የዚህ ስብስቡን ፈልጉ ነው። ስለዚህ ለማየት ምንድነው የምናደርገው? ሃ ምንድነው የሚለን? ምንድነው የሚለን ስድስት ሲደመር ስድስት ከነጥረ ዋጋ ውስጥ ይሆናል። ስለዚህ ይሄን ምንድነው የምናደርገው? ከዚህ በፊት እንዳየነው ስድስት ጠ ሲደመር ስድስት እኩል ይሆናል ፕላስ ኦር ማይነስ 15 ማለት። ከዛ ስድስት ጠ ሲደመር ስድስት እኩል ይሆናል አንዴ 15 እናደርግና አንዴ ደግሞ ኔጌቲቭ 15 እናደርጋለን። ያማለት ስድስት ጠ ሲደመር ስድስት እኩል ይሆናል ኔጌቲቭ 15 ከዛ ስድስት ጠ ከዚህ በፊት እንዳየ ነው ይችኛዋ ፖዘቲቭ ስለሆነች ወደ ማዶ ስንወስዳት ኔጌቲቭ ትሆናለች። ስለዚህ ከአስራ አምስት ላይ ስድስት ስንት ነው የሚቀረን? ዘጠኝ ስለዚህ ዘጠኝ እናደርጋለን እዚህ ጋር ማለት ነው። ስለዚህ አየር ላይ ስንሰራው ስድስት ጠ ይሄ ዘጠኝ ይሆናል ማለት ነው። ዘጠኝ ስለዚህ ይሄ ጠ ዘጠኝ ስድስተኛ ይሄ ሲቃለል ይህንን እናቃለላለን በተመሳሳይ ይሄን በሶስት በሶስት ማለት ነው ሶስት ሁለተኛ ይሆናል ማለት ነው። ስለዚህ የዚህ ሶስት ሁለተኛ ይሄኛውን ደግሞ ስንት ነው የምናደርገው? ስድስት ጠ ኩሎና ኔጌቲቭ 15 6 ይሄ ደግሞ ኔጌቲቭ 21 6 ጠ ኩሎና ኔጌቲቭ 21 ይሄንም ለ6 ይሄንም ለ6 ጠ ስንት ይሆናል ኔጌቲቭ 21 ስድስተኛ ስለዚህ ይሄን ደግሞ በጋራ አካፋይንት ስንል ይሄን በ3 ይሄን በ3 7 ሁለተኛ ኔጌቲቭ 7 ሁለተኛ ይሆናል ማለት ነው። ስለዚህ የጠዋጋ ኔጌቲቭ ሰባት ሁለተኛ። አሁን የመፍትሄ ስብስቡን አስቀምጡ ስላለን ሶሉሽን ሴት የምንለውን ሶሉሽን ሴት ወይንም ደግሞ የመፍትሄ ስብስብ የሚለውን ስንሰራ ሁለቱን ቁጥሮች እናወዳድራለን። ይሄ ፖዚቲቭ ነው፣ ይሄ ኔጌቲቭ ነው። ስለዚህ ትንሹ ይሄ ስለሆነ ኔጌቲቭ ሰባት ሁለተኛን የምናስቀድመው ማለት ነው። ስለዚህ ኔጌቲቭ ሰባት ሁለተኛ ቀጥሎ ደግሞ ሶስት ሁለተኛ እናደርግና የመፍትሄ ስብስቡ እንደዚህ እናስቀምጣለን። ማለት ለማን ነው ይሄ? ለሀ የመጀመሪያው። ቀጥሎ ደግሞ ለን እንሰራለን። እሺ ለን ለን ደግሞ እንስራ እ ለን ስንሰራ ይሄኛውን ስንሰራ ምንድነው የምናደርገው? ኔጌቲቭ ጠ እኩል ይሆናል አስራ ሁለት ነው የሚለው ስለዚህ ኔጌቲቭ ጠ እኩል ይሆናል ፕላስ ኦር ማይነስ አስራ ሁለት ስለዚህ ኔጌቲቭ ጠ እኩል ይሆናል አስራ ሁለት ወይንም ኔጌቲቭ ጠ እኩል ይሆናል ኔጌቲቭ እዚህ ጋር ኔጌቲቭ አስራ ሁለት ስለዚህ ጠ ስንት ይሆናል? ኔጌቲቭ አስራ ሁለት ወይንም ደግሞ ጠ አስራ ሁለት ስለዚህ የመፍትሄ ስብስቡ ምንድነው የሚሆነው? የመፍትሄ ስብስቡ ኔጌቲቭ አስራ ሁለት እና አስራ ሁለት ነው የሚሆነው ማለት ነው። የማንን የሰራ ነው አሁን የለን የሰራ ነው ማለት ነው። ቀጥሎ ደግሞ የሐመር ውሃን ነው የምንሰራው። ሐመር ውሃን የሐመር ውሃን እንሰራ። እሺ የሐመር ውሃን ደግሞ እንዴት ነው የምንሰራው? ምንድን ነው የሚለን? 8 ሲቀነስ 8 ሲቀነስ አራት ጠ እኩል ይሆናል ፕላስ ኦር ማይነስ 16 8 ሲቀነስ አራት ጠ እኩል ይሆናል 16 ወይንም ደግሞ ስምንት ሲቀነስ አራት እጠ እኩል ይሆናል ኔጌቲቭ አስራ ስድስት ከዛ አሁን እዚህ ጋር ቴክኒክ እንጠቀም። ይሄ ወደ ማዶ ይሄኛው ወደዚህ አይሻልም ማለት ይሄንን ወደዚህ እናምጣ ኔጌቲቭ አስራ ስድስት ይሆናል ማለት ነው። ኔጌቲቭ አራት እጠን ደግሞ ወደ ማዶ ስንወስዶ ፖዘቲቭ አራት እጣ ይሆናል ማለት ነው። ሁለቱንም በአንድ ጊዜ ስዊች እናደርግ። ስለዚህ እንደዛ ስናደርግ ስምንት ሲቀነስ አስራ ስድስት እና ፖዘቲቭ አራት እጣ ይሆንልናል ማለት ነው። አሁን በተመቻቹ መስራት ትችላላችሁ። ይሄንንም ደግሞ በተመሳሳይ ሁኔታ ስንሰራ ይሄን ወደ ማዶ ይሄኛው ወደዚህ ማዶ ይሄ ፕላስ ፕላስ ነው የሚሆነው ሁለቱም ማለት ነው። ስለዚህ ስምንት ሲደመር አስራ ስድስት እና አራት ተጣያ ነው። በተለምዶ ተለዋዋጭ በግራ በኩል ነው አይደል የሚቀመጠው። ስለዚህ በተለምዶ አሁን እኛ የለመድነው ተለዋዋጭ በግራ በኩል ሲሆን ነው። በቀኝም መሆኑን መጨረስ እንችላለን። ስለዚህ ወይ እንደዚህ ማድረግ ትችላላችሁ አራት ጠ ይሄ ሲቀነስ እንትን ነው ኔጌቲቭ ስምንት አይደል እኩል ይሆናል ኔጌቲቭ ስምንት ኦር ይህም ደግሞ አራት ጠ እኩል ይሆናል ሀያ አራት ማለት ትችላላችሁ ከዛ ይህንንም ለአራት ይህንንም ለአራት ጠ እኩል ይሆናል ኔጌቲቭ ሁለት ኦር ጠ እኩል ይሆናል ሀያ አራት ለአራት ጠ እኩል ይሆናል ስድስት ብላችሁ ከዛ ሶሉሽን ሴት ብላችሁ ኔጌቲቭ ሁለት እና ስድስት ብላችሁ እንደዚህ ማስቀመጥ ትችላላችሁ። ካልሆነ ደግሞ እዚሁ ጋር እንደ እንዳለም መጨረስ ትችላላችሁ። አቅጣጫ ሰዓት ሳይገድባችሁ ማለት ነው። እዚሁ እንዳለ ይሄ ሲቀነስ ኔጌቲቭ ስምንት ነው፣ ይሄ አራት ነው። ኦር ይሄ ደግሞ ሀያ አራት ነው፣ ይሄ አራት ነው። ይሄኛውንም ለአራት ይሄንንም ለአራት ስንት ይሆናል ኔጌቲቭ ሁለት። ኦር ይሄንንም ለአራት ይሄንንም ለአራት እኩል ይሆናል ስድስት። ከዛ ሶሉሽን ሴት ብላችሁ የመፍትሄ ስብስብ ትንሹ ለኔጌቲቭ ሁለት ስለሆነ ኔጌቲቭ ሁለት እና ስድስት ብላችሁ እንደዚህ ማስቀመጥ ትችላላችሁ ማለት ነው። ይሄ የሰራ ነው ለማን ነው? ለአመር ሆነው ማለት ነው። ስለዚህ ቼክ ማድረግ ትችላላችሁ። አሁን ለምሳሌ እዚህ ጋር ኔጌቲቭ ሁለት ብታስገቡ ምን ይሆናል? ስምንት ሲቀነስ አራት ሲባዛ በኔጌቲቭ ሁለት፣ ከዛ ይሄ ምን ይሆናል? ንጥረ ዋጋ ስምንት ሲቀነስ ኔጌቲቭ ስምንት፣ ከዛ ይሄ ምን ይሆናል? ንጥረ ስምንት ሲቀነስ ሲቀነስ ሲደመር ይሆናል ስምንት። ስለዚህ ይሄ አስራ ስድስት አስራ ስድስት ሆኖ ይወጣል። እውነት ነው ማለት ነው። አያችሁ ቼክ እያደረ ፕሩፍ እያደረጋችሁ ነው። ወይም ደግሞ ስድስት ስምንት ሲቀነስ አራት ሲባዛ በ6 ከዚህ ዋጋ ስምንት ሲቀነስ 24 ይሄ ደግሞ ኔጌቲቭ አስራ ስድስት ኔጌቲቭ 16 ደግሞ አስራ ስድስት ሆኖ ይወጣል። ከዛ እንደዚህ ፕሩፍ ማድረግ ትችላላችሁ። ቼክ ማድረግም ትችላላችሁ ማለት ነው። አሁን የምናየው መን ነው ማን እንይ ደግሞ ማን እሺ። አሁን ይሄንን የምናደርገው ምንድን ነው እ እ ይሄን ክሪስ ክሮስ ብናበዛው፣ ስለዚህ አየር ላይ አሁን ይሄን 16 ይሄን ደግሞ በቃ አንድ ሲባዛ በጣስ ሲቀነስ አምስት አይደል አንድ ነው ስለዚህ ጠ ሲቀነስ ስንት ጠ ሲቀነስ ስምንት አይደል እኩል ይሆናል ፕላስ ወይም ማይነስ አስራ ስድስት ማለት ነው ገብቶቹ አላለ ሀሳቡ አሁን ለምሳሌ ይሄንን እንደዚህ ስናስለው አስራ ስድስት ነው ይሄ ደግሞ አንድ እዚህ ጋር ምንም ልዩነት የለውም ስለዚህ ንጥረ ዋጋ ንጥረ ዋጋ እዚህ ጋር ንጥረ ዋጋ ጠ ሲቀነስ ስምንት ሆኖ አስራ ስድስት ይሆናል ማለት ነው ተመሳሳይ ነው ምንም ልዩነት የለውም ስለዚህ ይሄንን ካደረገን በኋላ ምን እናደርጋለን አሁን ይህንን ሁለት ቦታ እንለየው መጀመሪያ ጠ ሲቀነስ ስምንት እኩል ይሆናል አስራ ስድስት ወይንም ደግሞ ጠ ሲቀነስ ስምንት እኩል ይሆናል ኔጌቲቭ አስራ ስድስት ከዛ አሁን ቅድም እንዳየነው እቺ ወደ ማዶ መውሰድ ይህንንም ወደ ማዶ መውሰድ እዚህ ፖዘቲቭ ነው የሚሆነው ማለት ነው ይሄ እዚህ ላይ ይደመራል አሁን አስራ ስድስት ሲደመር ስምንት ይሆናል ይሄ ደግሞ ኔጌቲቭ አስራ ስድስት ሲደመር ስምንት ይሆናል ማለት ነው ስለዚህ ምን እናደርጋለን? ጠ እኩል ይሆናል 16 ላይ 8። አሁን ለወደፊት ይሄንን እዚህ ጋር መጻፍ እናቆማለን። ለምን ስቴፕ ብላችሁ ላይ እንጨምራለን? ይሄ አሁን 24 እንዳይመጣ ስለምናውቅ በቃ እዚህ ጋር አሁን ስቴፕ መጨመር የለብንም ብላችሁ ላይ 24 በቃ በአይምሯችን ወይ ሌላ ቦታ ብንደምር ይሻላል። 24 ለምንም እናንዛዘዋለን። ይሄኛውንም እንደዛ ወረነልና እኩል የሆነ ኔጌቲቭ አስራ ስድስት ሲደመር ስምንት። አሁን እዚህ ጋር ከዚህ በፊት እንዳየ ነው ምንድን ያደረግ ነው፣ ይህም ቦታ ብናቀያየር። ማለት ትንሽ ካስቸገራችሁ ነው፣ ታዲያ ጎበዝ ከሆናችሁ በደንብ እርግጠኛ ከሆናችሁ ተት ቦታ ብታቀያየሩ የመሳሳት እድላችሁን ትንሽ ይቀንሳል መሰለኝ፣ እንግዲህ ካለኝ ልምድ፣ ስምንት ሲቀነስ 16 ብታደርጉት፣ አሁን ይሄ ኔጌቲቭ 16 ይሄውና እዚህ ጋ መጣ፣ ይሄው ፖዘቲቭ ስምንት እዚህ ጋር መጣ፣ አያቸዋል ፖቲቭፖዘቲቭ ስምንት ምንም ልዩነት የለውም። ስለዚህ ስምንት ሲቀነስ አስራስድስት ስታደርጉ አሁን ስምንት ይሄ ስምንት አስራስድስት ለመሆን ስምንት ነው የሚጎለው አይደል? ስለዚህ ኔጌቲቭ ስምንት እንለዋለን ማለት ነው። ስለዚህ ይሄ ጠስንት ይሆናል ማለት ነው። ኔጌቲቭ ስምንት ይሆናል። ስለዚህ እነኝን ሶሉሽን ሴት እንልና በቅድመ ተከተል ስናስቀምጥ ኔጌቲቭ ስምንት ሀያ አራት እናደርጋለን ማለት ነው። ይሄ ማለት ፕሩፍ እናደርገው እናስገባና ስለዚህ ይሄ ማለት ኔጌቲቭ ስምንት ሲቀነስ ስምንት ከዛ ሲካፈል ለሁለት እኩል ይሆናል ስምንት ነው ወይ ነው ጥያቄው። ይሄ ደግሞ ከላይ ያለው አሁን እዚህ ጋር ኔጌቲቭ ኔጌቲቭ በኔጌቲቭ ፖዚቲቭ ይሆናል አይደል። ኔጌቲቭ በኔጌቲቭ እዚህ ጋር ገብቷቸው አሁን እዚህ ጋር ስምንት ሲቀነስ ሲቀነስ ስምንት ነው ስለዚህ ሲቀነስ ሲቀነስ ስምንት ፕላስ ስምንት ይሆናል አስራ ስድስት። ስለዚህ ይሄ ምን ይሆናል አስራ ስድስት ለሁለት ስምንት ይሆናል ማለት ነው ምክንያቱም ይሄ ከንጥረ ዋጋ ሲወጣ እራሱ 16 ስለሆነ በዚህ 24ን ብታስገቡ እንደዛ ነው ንጥረ ዋጋ 24 ሲቀነስ ስምንት ሲከፈል ለሁለት ስንት ነው ይሄ ንጥረ ዋጋ ስንት ነው 16 16 ሲከፈል ለሁለት ስንት ነው ስምንት በቃ በዚህ መልክ ማረጋገጥ ትችላላችሁ መልሱ እሺ ቀጥሎ ደግሞ ማንን ነው የምናየው? ሰን ሰን እናያለን። ሰ ምንድነው የሚሆነው? ሁለት ሁለት ጠ ሲደመር ሁለት ጠ ሲደመር አስር እኩል ይሆናል አንድ ሁለተኛ እናደርገው ፕላስ ኦር ማይነስ አንድ ሁለተኛ ምክንያቱም ዜሮ ነጥብ አምስት ወደ ክፍልፋይ ሲቀየር አንድ ሁለተኛ ስለሚሆን ይሄ ወደ ክፍልፋይ ሲካሄድ ሲቀየር አንድ ሁለተኛ ስለሚሆን ስለዚህ ምን እናደርጋለን? ይሄ ሁለት ሲደመር አስር እኩል ይሆናል አንድ ሁለተኛ ወይንም ደግሞ ሁለት ሲደመር አስር እኩል ይሆናል ኔጌቲቭ አንድ ሁለተኛ። ከዛ ምንድን ነው የሚሆነው ማለት ነው ሁለት እኩል ይሆናል አንድ ሁለተኛ ሲቀነስ አስር ወይንም ደግሞ ሁለት እኩል ይሆናል ኔጌቲቭ አንድ ሁለተኛ ሲቀነስ አስር ይሆናል ማለት ነው። ስለዚህ ይሄን መጀመሪያ መስራት አለብን። እዚህ ጋር አንድ እናደርጋለን አይደል? ሌላ ቦታ ሰርተን እንምጣ። አሁን ጥሩ ልምድ መያዝ ያለባችሁ ይሄን ሌላ ቦታ ሰርቶ ማምጣት ይሻላል። እንዴት ነው የምታደርጉት? አንድ ሁለተኛ ሲቀነስ አስር ይሄ አንድ ታደርጋላችሁ፣ ከስር ሁለት ሁለት ሲባዛ አይደል? አሁን ይሄ ሁለት ሲካፈል ለሁለት አንድ አንድ ሲባዛ አንድ ከዛ ደግሞ ይሄ ሃያ ስለዚህ አስራ ዘጠኝ ሁለተኛ፣ ነገቲቭ አስራ ዘጠኝ ሁለተኛ ይሆናል ማለት ነው። ይሄ ለምን እዚህ ጋር ማጨማለቅ የለባችሁ ስለዚህ ሁለተ ኔጌቲቭ አስራ ዘጠኝ ሁለተኛ ይሆናል ማለት ነው። ኦር ያኛውንም ደግሞ እንደዛው ለብቻ ስንት ነው የምታደርጉት? ኔጌቲቭ ኔጌቲቭ አንድ ሁለተኛ ስንት ነው? ሲቀነስ ደነስ አስር ይህም አንድ ከዛ ስንት ሁለት ኔጌቲቭ አንድ ከዛ ይሄ ኔጌቲቭ ሀያ አይደለም ነው ከዛ ኔጌቲቭ ሀያ አንድ ሁለተኛ ኔጌቲቭ አንድ እዚህ ጋር ሁለተ እኩል ይሆናል ኔጌቲቭ 21 ሁለተኛ። ከዛ ይሄንንም ለሁለት ይሄንንም ለሁለት ስታካፍሉ እዚህ ጋር አንድ አለ ማለት ነው እዚህ ጋርም ይሄንንም ለሁለት ይሄንንም ለሁለት ስታካፍሉ አንድ አለ። ተገልብጦ ነው የሚባዛው ማለት ነው አይደል? ተገልብጦ ነው የሚባዛው እንዴት ካላችሁኝ ጠ እዚህ ጋር ለብቻ ይቀራል። ምክንያቱም እዚህ ጋር ሁለት ለሁለት ሲካፈል ማለት ነው። ይሄን ደግሞ እንደዚሁ እንጽፋለን ከነነርሱ ስለዚህ ኔጌቲቭ 19 ሁለተኛ ይሆንና ይህ ደግሞ ሲባዛ በአንድ ሁለተኛ ይሆናል። ተገልብጦ ነው አይደል የሚባዛው፣ ሁለት አንደኛ ሲገለበጥ አንድ ሁለተኛ ይሆናል። ስለዚህ ይሄ ኔጌቲቭ 19 አራተኛ ይሆናል። ወይንም ደግሞ ጣ ምን ይሆናል? ኔጌቲቭ ኔጌቲቭ ሃያ አንድ ሁለተኛ ሲባዛ አንድ ሁለተኛ፣ ኔጌቲቭ ሃያ አንድ አራተኛ። ስለዚህ የመፍትሄ ስብስብ ሶሉሽን ሴት የሚባለው ከሁለቱ ትንሹ ማን ነው? 19 ለ4 ማካፈል ነው ወይስ ኔጌቲቭ ሃያ አንድ ለ4 ማካፈል? ስለዚህ ትንሹ ኔጌቲቭ ሃያ አንድ አራተኛ ነው ማለት ነው። ከዛ ኔጌቲቭ 19 አራተኛ ደግሞ ትልቅ ይሆናል ማለት ነው። ይህንን ይመስላል።